መስከር ብልግና አይደለም። ግን አንዳንድ ሰዎች ደግሞ ባለጌ የሚሉት ምን አይነት ሰው መሰለሽ? ባለጌ ማለት የፊት ለፊት የሚናገር ግልጽ የሆነ ሰው፣ የተሰማውን ነገር የሚናገር ሰው ገባሽ? ባለጌ ስም ይሰጡሻል። ግልጽ የሆነ ሰው ማለት እንዲነገራቸው ጥፋታቸው፣ ስህተታቸው እንዲነገራቸው ስለማይፈልጉ እንደ ባህል ተይዞ የሚናገር ሰው መብቱን የሚጠይቅ ሰው እምቢ ያለ ሰው ባለጌ ነው የሚባለው ዝም ያለ ሰው ደግሞ አሁን ናቲ ዝም ስላለ ብዙ ጊዜ ጨዋ ጨዋ ጨዋ ጨዋ የሚያስብለው ናቲ ምንድን ነው ብለሽ ስለተጠይቂያቸው ኳሊቲውን ግን አያውቁም ለምን ጨዋ ናቲ ጨዋ የሆነበት ምክንያት ምንድን ነው ሰውን አይዘርፍም ሴትን ልጅ አይደረደርም ወይም ደግሞ ማንንም ሰው ለድብድብ ተነስቶ እንትን አይለም ሁለተኛ ነገር ደግሞ የሚሄድባቸው ጉዳዮች ሁሉ ጊዜ ሰላም ነው። ወደ ሰላም የሚሄድ ገባሽ? ቁጭ ብሎ ይህ መሰዳደር ቁጭ ብሎ ለገንዘብ ብሎ ራሱን መሸጥ ቤተሰቡ እንደዚህም ነገር የለበት። ገባሽ? ያ ነገር ጨዋ የሚያስብለው ግን አንገቱን ደፋ ማለት ዋውጥ ኖ ነው። አንገቱን የደፋበት ካራክተሩ ነው። ባህሪው ባህሪው የእሱ ሌላ ነው። ጨዋ ግን የሚያስብለው ተፈጥሮ ሌላ ነው። ዝምተኛ፣ ነገሮችን በዝምታ ነው የሚያሳልፉ። አሁን እኔም ብታይን ደግሞ ነገሮችን በዝምታ ነው እናገራሉ። ያ ማለት እኔም ባለጌ ያስ ብዙ ጊዜ ኢትዮጵያኖች ዝም ያለውን ሰው ጨዋ የተናገ ራሱን ይጎዳል። ግን የእሱ ደግሞ መልስ ደግሞ በጣም መጥፎ ነው። እናት ሲቀጣሽ ደግሞ በዝምታ ውስጥ ይቀጣሻል። ደምን እንባን የሚያስለቀስሽ ይህ ደግሞ ጥሩ

ነገር ያለበት ቦታ ነው። እኛ እኮ እኔና አሁን እኔና ልጄ ነገር የሚከተለናል እኔ ደግሞ ነገር አሽትቼ የሚላሉ በማያገባኝም ማለት ነው። አሁን እሱ አሁን የተማርኩት ያወቅሁት፣ ከዚህ በኋላ ግን አልገኝም አልገኝ፣ እዚያ ቦታ ነው እሱ ግን ቀድሞ ነግሮናል። ከዛሬ አስር ዓመት በፊት እግዚአብሔር ምስክር የለ ቀድሞ ነግሮናል። ያለ ይ ለምን ምን ያደረግልሻል? አይጠቅምሽ። በጣም ነው የሚገርም። ቀድሞ ልጄ ነቅቷል። ምን አገባሽ ነው የሚጎዳውን ነገር ቀድሞ ያውቃል። ግን እኮ አንቺ የምታረጊው ነገር በዛ ጊዜ ልክ ነበረ ራሽናል። እንደዛ ከሆነ ድማ አሁን ለምሳሌ ጽጌ የሚጠጣ ሰው የሚጨፍር ሰው ባለጌ ነው? አልበኛ? አሁን አንድ ወንድ ልጅ ፓርቲ ከወጣ በእኛ ጋር ባለጌ ይሄ ዱርዬ ባለጌ ነው የሚባለው። ተጠጣ ናት እኮ ፓርቲ በሳምንት የቀረበበት ፓርቲ ፈረንሳይ፣ ቤልጅየም ምናምን እየሄድኩ ነው ፓርቲ የሚጨፍረው እሷም ባለጌ ነው። ማንጫ ማናድርቅ እንደሆነ ለማለት ፈልጌ ነው። መጠጣት፣ ማጨስ ባለጌነት አይደለም። ጂጂ ለምሳሌ አሁን አንቺ ላይክ ሁልጊዜ አጠጭም፣ ግን የሆነ ሰዓት ላይ ማንም አያውቅም፣ ወጣሽ፣ ጠጣሽ ም በደንብ ምክንያት የምታውቂው አንቺ ነሽ። ታረጊ ነው ወይ? ግን አሁን አንቺ ጠጥተሽ ለምሳሌ፣ በሆነ ምክንያት ልትጠጭት፣ በሆነ ምክንያት ልትበሳጭት፣ ያ ግን ባለጌ ያሰኘሽ አንድ ነገር ውስጥሽ የሆን ነገር ሊኖር ይችላል ወይ ኢንጆይ ልታረጊ ብለሽ ሞር ብዙ ጠጥተሽ ሊሆን ይችላል። ያው ብልግና ነው ብልግና ነው። የሰው ልጅ መጠጥ ባለጌ ያስብለውም፣ ሲጋራ ባለጌ ያስብለውም። ባለጌ የሚያስብሉ ነገሮች ልንገራችሁ አደለም። ባለጌ የሚያስብሉ ነገሮች ያ ክፋት፣ ምቀኝነት፣ እነሱ ባለጌች። ግልጽ ጥፋትና ምቀኝነት ዳት ደላስ ብልግና የኃጢአቶች ኃጢአት ፀጉር አረግሽ መሰለው ለውጥ አረግሽ ማሽሟጠጥ። ድሮ በጎረቤቶቻችን በነገራችን ላይ በጎረቤቶቻችን ልብስ ለበሽ። እነዚህ ቢትናች ናቸው፣ ምቀኝነቶች በጣም መወገድ ያለ የሀጢያቶች ሀጢያት እነሱ ናቸው። ሌላው በሆዱ በሚያጨሰው በሚጠጣው፣ ለምን ድራጋ ያስ ስ ነ ባለ ባለጊያ ይሄ ብልድና አይደለም። ራሱን ነው የሚጎረው ራሱን ነው የሚጠቅመው በሚበላው። ይሄ ብልድና አይደለም። ግማሹ በጣም ብዙ ምግብ ይበላል፣ ግማሹ ብዙ መጠጥ ይጠጣል፣ ግማሹ ብዙ ድራግ ይወስዳል፣ ግማሹ ብዙ ጫት ይቅማል። በተለያየ ነገር ሁላችንም ሴሰኞች ነው። አሁን እዚህ ላይ ቁጭ ብለን ሀያ አራት ሰዓት ቁጭ የምንላለ ምንም ማለት ይሄ ራሱ ይጎዳል። ሴሰኞችንን ማለት ነው፣ ወረኞችንን ማለት ነው። ይሄ ግን ባለጌ ያስ ነው። መልካም ነገር የማያወጣ በሙሉ ባለጌ፣ መልካምን ነገር የማይናገር በሙሉ ስድ ነው፣ ከኔም ጭምር ስለዚህ ስትዘምትናገሩ የራሴ ንድፍን ስለማድረግ አይሆፕ ሪ ባለጌ ለ ከተናገራችሁ ግን አጥረገር ግን አሁን ንቄት ትቻችዋለሁ። ሁሉም ነገር ልክ ነው። ይዞ የሆነ ነገር ሳይሆን በዛ ጊዜ መሆን የነበረበት ነው ያደረኩት ነው የምለው አልጸጸትም። እኔ እጸጸታለሁ። አሁን ይጸጸታለሁ። ባለፈው አስር ዓመት ያረኳቸው ነገሮች አሁን ይጸጸት ለማን አባቱ ይሄ ነው። አንድ አባ በአመን ነበረ ማድረግ አልነበረብኝም።

መ እንዳውሱ አባሽ ካልገባሽ ቲክቶክ ላይ ካልገባሽ ትረሻለሽ። አይ ነው እኔ እንደዛ ፎሎዎች እንዳይረሱ። እኔ አሁን ሰዓት በቃ ሰዓት ነው መቀየር ያለብኝ። ከአስር ሰዓት በኋላ ነው የሚገቡት ለልጅ እኔ ግን ለምንድን ነው ወጥረሽማ ቢዩቲፉል ከማንም ይበል ማንም አይደለ እንደ መጥቶ እዚህ ጋር እንትን የሚለው ሰው የሚሆነ ዋይ ኖት አይኖይ ልንገርሽ ማሪ ሁለት ወር ሙሉ ማዘርን አሟት ነበር፣ እና እሷን ትሪት ማድረግ ነበረብኝ። አልተመቸኝም እና እዚህ ሀገርም አልነበረም ከአዲስ አበባ ወጥቼ ነበረ ምናምን አልነበርኩም። ለዛ ፎኑ አሁን እኮ እንደገና የመጣ ደህና ናቸው ያረብስማም አሁንም እኔ ደግሞ ድናልኝ ምናምን ማዘረን ካመማት ላይ ብለውኝ፣ ሰላም አይሰማኝም። ታውቂያለሽ ውስጤ ወደ እሷ ነው የሚሆነው። ኖርማል ከዛ ትሪት ላርጋት አሁን ተሻላት መጣው። አሁን አለው ለምን አታመጫችሁም ነው አሁን ሄደች።